ሰላም የዩቱብ ቤተሰቦቼ እንዴት ናችሁ? ዛሬ አንድ ነገር ለማውራት ብዬ ነው የመጣውት። በሰው ሀገር ላይ የምናሳልፈው ጊዜያቶች ው ሁሉም ጋ ያው አንድ አይነት ነው ብዬ አስባለሁ። አንዳንድ ቀን የጭንቅ ቀን አለ። በጣም የማይነጋቀን የሚመስሉ ቀናቶች አሉ። በጣም የምናለቅስ ተስፋ የምንቆርጥበት ጊዜያቶች አሉ። ጌታ ደግሞ በዚህ ሁሉ መልካም ነው እና ግን ዋናው እንዴት ነው? እኔ አሁን ለምሳሌው አለደል ምንም ጭንቅ ብኖር አለደል፣ የሚጨቅጭቅ ቤት ክፉ ቤት ምናምን አለመሆኑ ከምንም በላይ እሱ ያስደስታል። እኔ በጣም ያው በህይወቴም ከሚፈራው ነገር አንዱ ጨቅጫቃ ነገር አልወድም። የሚጨቅጭቅ ምናምን ነገር አልወድም። እና ቤት ላይ ያው አረቦች ቤት ስንሰራ ምን አይነት ሰዎች መሆን እንዳለብን ለማውራት ነው ዛሬ የፈለኩት። እውነተኛ ሰው፣ ግልጸኛ ሰው መሆን አስፈላጊ ነው አለ ያደል። ግልጽ በቃ ምንም እናንተ ስታጠፉ። አሁን እኔ ብዙ ጊዜ እቃውን ሰብሬ አውቃለሁ። ብዙ ነገር አጥፍቼ አውቃለሁ ነገር ግን አለ ደል ንጹህ፣ በቃ ግልጽ እቃውን ሰብሬ አሳያቸዋለሁ። እንዲህ እንዲህ ተደርጓል ብዬ ግልጽ። የሆነ ውሸት ምናምን ብዙ አይወዱም እና ውሸት፣ አለመዋሸት በቃ ምንም ካጠፋን ግልጽ አድርገን መናገር አስፈላጊ ነው። እነሱም ያው የሚወዱት እሱ ስለሆነ ማለት ነው። ያው አንዳንዶች አስከፍላለሁ ምናምን ይላሉ እንግዲህ አስከፍላለሁ ምናምን ስለሚሉ ብዙ ጊዜ ይፈራሉ፣ ይህን እንደዚህ አይነት ነገር ለመናገር ምናምን። ግን ያው እውነተኛ ስትሆኑ የትም አትጣሉም። እግዚአብሔርም የሚወደው እውነተኛ ሰው ነው። እና እንደዛ ነው። ደግሞ አንዳንድ እግዚአብሔር የተባረከ ቤት ሲሰጣችሁ ለመጸለይ ደግሞ በቃ እድል አእምሯችሁን ለመዝናናት ፈታ እንድትሉ እንድትስቁ እድል የሚሰጡ በቃ እኔ እንጃ እኔ ደግሞ የራሴ በቃ መጀመሪያ ያው ክፉ አሳልፍ ያለው አልቅሻለው፣ ብዙ ዋጋ ከፍ እያለው ግን፣ እግዚአብሔር ደግሞ በአሁኑ ላይ በጣም ያው መልካም ቤት ከራሳቸው የማይለዩኝ የትም ብሄድ የትም ከራሳቸው ጋራ ይዞ የሚዞሩ ሰዎችን ነው እግዚአብሔር የሰጠኝ እና አንዳንድ ቀን እግዚአብሔር ይክሳል። የሰው ልጅ አልቅሶ በዛው አይቀርም፣ ቀን ይመጣል። እግዚአብሔር ደግሞ ታማኝ ነው እና በቃ እንደ ቤተሰብ የሚያዩ ሰው ነው የሚሰጣችሁ፣ ጊዜ የሚሰጡ ለነሱ። በቃ እንደ እኛ ናት እኮ ለእሷም ያስፈልጋታል፣ ለእሷም ያስባል፣ ያስፈልጋል ብሎ ለእኛም የሚያስቡ ሰዎች ነው የሚሰጠው እግዚአብሔር። እግዚአብሔር ታማኝ ነው ግን፣ እኛ ደግሞ በስራ ቦታ ብዙ ጊዜ ይህን ለማውራት ያው ቲክቶክ ምናምን አጭር ስለሆነ ስለሚያሳጥር እንደዚህ አይነት ነገሮችን በዩቱብ ማውራት ስላለብኝ ነው። እና ምን መሆን አለብን? ታማኝ መሆን አለብን። በቃ ቅድምም እንዳወራሁት አለመዋሸት። በቃ እኛ አሁን ብዙ ጊዜ ፈርተን የሆነ ነገር እንደዚህ ካልኩኝ እንዲህ ይሆናል በማለት እንትን ፈርተን በፍራቻ መዋሸት አስፈላጊ አይደለም። የሆነው ነገር ሆኗል፣ የጠፋው ነገር ጠፍቷል ማለት አስፈላጊ ነው። እነሱም የሚፈልጉ ግልጽነት ነው እና እንደዛ ማድረግ አስፈላጊ ነው። እኔ ብዙ ጊዜ እሴት አለው አጠፋለው። ነገር ግን ግልጽ አድርገ ስለምነግራቸው በጣም ነው የሚወዱኝ። በጣም በቃ አንቺ በጣም እንትና ታስፈልጊያለሽ ምናምን አይነት በቃ አለደል እና እንደዛ ነው ሌላው ደግሞ ብዙ ቤት አትቀያየሩ። በቃ አንድ ቤት ሆናችሁ ለምሳሌው፣ ከቤት ወደ ቤት ስትቀያየሩ ምንድን ነው የሚሆነው? ጊዜያችሁ ዘን ብሎ ይሄዳል። አንድ ወር ቢሮ ላይ ልትቀመጡ ትችላላችሁ፣ ሁለት ወር ቢሮ ልትቀመጡ ትችላላችሁ። ያኔ ሁለት ወር ሶስት ወር ያለ ደሞዝ እየሄደ በቃ ትጎዳላችሁ ብዬ አስባለሁ። አንድ ቤት ገብታችሁ እነሱ ጥሩ እስኪሆኑ ድረስ እናንተ ደግሞ በጸባይ መያዝ በጸባይ መመላለስ መንቀሳቀስ ዋናው በወርም ገንዘብ ከከፈሉላችሁ በገንዘብ በየወር ገንዘባችሁን ሳያቋርጡ ከሰጡ ጭቅጭቅ ምናምን ያው ብዙ እኔም አልወድም፣ ግን መቻል አስፈላጊ ነው። ችላችሁ እስከ መጨረሻ መታገስ አስፈላጊ ነው። መጸለይ ደግሞ እግዚአብሔርን አስቀድሞ ከነገር ሁሉ እግዚአብሔር ከቀደመ ምንም አይበላሽም። እግዚአብሔር ታማኝ አምላክ ነው፣ አይጥለንም። ያወጣን እግዚአብሔር እንዲሁ በቀላሉ ሊተወን አይደለም፣ ያወጣን ያሻግረናል። እና እንደዛ ነው እንግዲህ የበይሩት ላይፍ እንዳያችሁት ነው። በጣም ወድጭ ያለው ፈታ ነው የምለው እና በጣም በቃ እግዚአብሔር የተመሰገነ ይሁን። ደስ የሚል ላይፍ ነው ቤሩት ላይ እዚህ ጋር እያሳለፍኩኝ ያለሁት ጌታ የተመሰገነ ይሁን። ያው አንዳንድ ቀን ስናለቅስ ስናነባ እግዚአብሔር ደግሞ ቀንና ጊዜን ያመጣል እና እግዚአብሔር ደግሞ የተመሰገነ ይሁን። ያው እንደዚህ አይነት ነገር ደግሞ እንደ ማስታወሻ ዩቱብ ላይ ማስቀመጥ አስፈላጊ ነው። ቲክቶክ ነገ ሊጠፋ ይችላል። እና ስለዚህ ዩቱብ ላይ ደግሞ ከተቀመጠ ያው እስከ መጨረሻ ይቆያል። ማስታወሻዬ ነው፣ ያሳለፍኩት ላይፌ ነው፣ የልጅነት ሄድ ላይፌ ነው ብዬ ለማሰብ ለማየት ጠቃሚ ነው። ስለዚህ በርቱ እህቶቼ፣ ባላችሁበት እግዚአብሔር ይጠብቃችሁ፣ ክፉ አያገኛችሁ እላለው። ጌታ በነገር ሁሉ መልካም ነው። እሱን ይዞ ማንም አያፍርም፣ ማንም አይወርቅም። በስራችን በሁሉም ነገር እሱን ዋና ነው፣ እሱን ማስቀደም እግዚአብሔር መልካም ነው። ወዳችኋለሁ። እንደዚህ በውሃ ላይ በቃ አንዴ በጋ ምናምን ስደርስ እንደት ደስ እንደምለኝ ልነግራችሁ አልችልም። እና ደስ እያለኝ ያው ማዳም እየቀረጸችኝ ነው። እኔ ደግሞ እንደዚህ የሆንኩኝ ነው። ጌታ ብቻ